ፍሳቱ የናንተ ቲዩ። ሰብስክራይብ ያድርጉ ላይክ ያድርጉ ኮሜንት ያስቀምጡ። ፍሳቱ የናንተ ቲዩ። መፍጠር ትችላለህ። ለውጥ መፍጠር ስለምትችል አንተ ጋር እምቅ አቅም አለ። አእምሮ ተሰጥተዋል። ጤና ተሰጥተዋል። ያልተሰጠ ነገር የለም። ነገር ግን ራስን ተመልክተህ ህይወትን ፈትሸ ጊዜህን በአግባቡ ተጠቅመህ መለወጥ ፈጣሪ ሁሉን ነገር ማድረግ ይችላል። አንተንና እኔን አንቺን ውብ አድርጎ ፈጥሮናል። ውብ ፍጡር ሆነን አእምሯችን ተሰጥቶን ጤና ኖሮን ብዙ ነገር እያለን የጎደለው ላይ ለምናተኩራለን። ትኩረትህ ያለህ ነገር ላይ ይሁን። በህይወት ውስጥ በህይወቴ ውስጥ በህይወትሽ ውስጥ ውዱ ነገር ጊዜ ነው። ጊዜህን ባግባቡ ከተጠቀምክ፣ ከሰራ፣ ከተገበርክ አንተ ራስን ለማሻሻል ከወሰንክ፣ አእምሮን ከተጠቀምክ፣ ውስጥ ያለውን ምቃቀም ካወጣ በርካታ ነገሮችን ልትሆን ይገባል። ራስህን ስትሆን መሪህ ይኖርሃል። የምትመራበት ህግ ይኖርሃል። ከፈጣሪ ጋር ኮኔክት ታደርጋለህ። በምስጋና ትኖራለህ። ውስጥህን ትፈትሻለህ። ድንቅ ነገር ታበረክታለህ። ዓላማ ይኖርሃል። እንደ ጣት አሻራ መቀን ከማንም ጋር አታወዳድር፣ ከራስህ ጋር አወዳድር። አንተ የፈጣሪ ድንቅ ፍጡርነህ ድንቅ ሆነ ተፈጥረህ እንደዚህ እንደ ጣት አሻራ ልዩ ማነህ ኖሮ ለዚህ ምድር በርካታ ነገር ማበርከት እየቻል ከሌሎች ጋር ስለምታወዳድረ አንዱ የምትፈልገውን ነገር መሆን ትችላለህ። መሆን የምትፈልገውን ታዲያ ለመሆን አንተ መሻትህ አላማ ህይወትን በትክክል አሁን የምትሰራው ስራ ደስተኛ አደርጋ ሕይወትን ያሻግርላል። በሕይወትህ ውስጥ ማድረግ የምትችለውን ነገር እምቅ አቅምህ የቻለውን ያህል እየሰራህ ነው። ማሳካት የሚፈልገው ነገር ላይ ይሁን ትኩረትህን የሚበታትኑ ነገሮችን አትከተል። ህይወትህን የሚቃኝል ድንቅ ነገር ላይ ይሁን ትኩረትህ። ትኩረትህ አላማ ላይ ይሁን። ትኩረትህ ህልም ላይ ይሁን። ትኩረትህ የራስ ህይወት ላይ ይሁን። የተሰጠ ነገር ብዙ ነው። የጎደለ ነገር የለም። የተሰጠህን ብዙ ነገር ዘርዝረ ማጨርሰው ብዙ ነገር ተሰጥቶ ተሰቶ ተሰጥቶች፣ ነገር ግን የጎደለ ነገር ላይ ለምን ታተኩራለህ? ትኩረትህ ያለ ነገር ላይ ሆኖ መክፈር ከቻልክ ህይወትን ለመቀየር ከወሰን፣ ወስነ ከሰራ፣ ስኬት ያንተ ነው። ስኬታማ ለመሆን ታዲያ ስኬታማ ሰዎች የሄዱበትን መንገድ ተከትለ፣ እነሱ የተገበሩትን ተግባር ተግብረ፣ ህይወትን መቀየር ትችላለህ። ፍሳቲዩ የእናንተ ቲዩ። ሰብስክራይብ ያድርጉ፣ ላይክ ያድርጉ፣ ኮሜንት ያስቀምጡ። ፍሳቲዩ የእናንተው ቲዩ።